ሰላም ሰላም ውድ ወገኖቼ እንዴት ናችሁ? ደህና ናችሁ? እኔ አለሁ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁ። ዛሬ ስለ እኔ ስለ አንተ ስለ አንቺ ነገር ይዤ እኔ የቀረብኩት ማለት ነው። ምንድን ነው እንዲሁ ሚዲያ ላይ ዞር ዞር ስል የወሰድኩት በጭንቅላት የወሰድኩት ነገር ነበረ። እሱስ ምንድን ነው? እዚህ እኔ ያለሁበት ሀገር ጆርዳን ነው። ጆርዳን ላይ ውጭ የምሰሩ ልጆች ብዙ ብር ያገኛሉ፣ ብዙ ብር ይከፈልላቸዋል የምባል ሰሞኑ ከአንድ እህታችን ወይ ቪዲዮ ሰርታ ነው ቪዲዮ ሰርታ ነው ወይ አይታችሁ ሊሆን ይችላል፣ ሰምታችሁም ሊሆን ይችላል። ግን እኔ የወሰድኩት ጆርዳን ላይ አይደለም። ጣፍቶ ብዙ ብር የሚያገኘው ይቅርና ማለት ነው። አንድ ቤት ቁጭ ብለን ደሞሳችን ሲከፈል ማለት ነው ራሳቸው እየታማሙ በሽተኛ እየሆኑ ነው። ደሞሳችን ዛሬ ወራችን ዛሬ ቢሆን ማለት ነው እስከ ዛሬ ወር እስከ ሁለት ወር ሳይከፈለን ይቀራል። ለምን? ዛሬም ስጠይቀው፣ ነገም ስጠይቀው፣ ተነገወዲያም ብጠይ ስጠይቀው ያኛው ወር ይመጣል እና ጥሩ ናቸው መባል ጆርዳን ላይ የለም። ጥሩ ሰው ጆርዳን ላይ በፍጹም እኔ አላገኙትም። እና እንዳጠፉ እንኳን ጠፍታችሁ አይደለም ቤት የሰራችሁ ቤት ሆናችሁ ኮንትራት ሆናችሁ የሰራችሁ ራሱ ብዙ ልጆች ብዙ ስቃይ አይቶ ነው የሚቀበሉት። ብዙ ስቃይ አይቶ እንደሚቀበሉ ማንም ያውቃል። ወዳል ላይ ማለት ነው እና እንዳጠፉ እንደው ካቀታችሁ ከደከማችሁ እህቶቻችን፣ እውነት እንደው ከደከማችሁ፣ ትልችት ካለቻችሁ፣ ቀጥ ብላችሁ ወደ ሌላ ሀገር ሀገራችሁ ገብታችሁ ከሀገራችሁ ወደ ሌላ ሀገር ሂዱ እንጂ እንደጠፉ ዞባ ላይ የምጠፋበት ሀገር አይደለም። እንኳን ጠፍታችሁ እንዲሁም በስነ ስርዓት በኮንትራክት በሕጋዊ መታችሁ ራሱ ደሞስ አይከፈልም። ጠፍታችሁ ከሰራችሁ ማን ጭራሹን ማንም አይሰጣችሁ። በየትኛ ሕግ በየትኛ ሕግ ነው ጠይቃችሁ ብራችሁን ልትቀበሉ ትችላላችሁ? እን ሁላችንም እኮ እናውቃለን። ቢሮ ሲክድ እዚህ ሀገር ላይ ቢሮ ላይ እኮ ይደበደባሉ ቢሮ ላይ ይደባደባሉ፣ ስልክ ይቀማሉ፣ ያላቸው ደግሞ ሲቀማሉ። የት እኛ ደህና ሀገር ሆኖ ነው ጠፍቶ ሰርቶ ደህና ነገር የሚገኘው? እኔም የማውቀው አንድ እህታችን መጣች። አዲስ ናት፣ ቋንቋ ትችላለች። ያኔ አዲስ ማለት አዲስ ገና መምጣቷ ነው። መታ፣ እስከዛሬ ቢሮ ነው ያለችው። ለምን ስራ ሞልቷል ተባለ። ግን የለም ስራ አለት ይገባለች ተብላ እስከ ዛሬ ቢሮ ነው ያለችው። እዛም ደግሞ ስልኳን ተቀምጣ እኔ ብዙ እንትን አለን። ቢሮ፣ የትኛው ቢሮ ሰው የሚደግፈው እዚህ ሀገር ላይ ሰው አይደግፍም። ሌላ ሀገር ላይ እኮ ቢሮ ይደግፋል። እኔ አየሁት ማለት ነው። እዚህ ሀገር ላይ ኮንትራቱን እንደመጡ ኮንትራታቸው ሰርተው ጨርሰውም ሆነ ከቀተ ሁለት አመት ሰርተው ከሁለት አመት በላይም ባይሰራ ሌላ ሀገር ሄዶ መስራት ይሻለው እዚህ ሀገር ላይ ጠፍተው ጭራሽም ሀገር ላይ ለመግባት አይመች ብሩን ማን ይሰጣል? ማንም አይሰጥም። እህቶቻችን እንዳትሟኙ እዚህ ሀገር ላይ ያላችሁ እህቶቻችን እንዳትጠፉ። የእውነት እኔ አሁን የምሬ ነው የምናገሩ። እዚህ ጋር እንዳትጠፉ። ወደ ሀገራችሁ ገብታችሁ ወደ ሌላ ሀገር መሄድ ትችላላችሁ እንጂ ጆርዳን ላይ ጠፍቼ እለወጣለው ስራ አለ ብር ያገኛለሁ ሰርታችሁ ነጻ ለማውጣት ከሆነ እንጂ ጆርዳን ላይ ስራ ሰርቶ ብር ያገኛሉ ብዬ ይሄ ይሁን። እንደውም አሁን ትንሽ ተሻለ ተሻሻለ እንጂ በየቀኑ አይደለ እንዴ አረሽንት ሽንት ቤት ውስጥ ነኝ፣ ድረሱልኝ፣ አረ እዚህ ቦታ ላይ ድረሱልኝ ብሎ ልጆቻችን፣ እህቶቻችን የሚጮሁት የሚያለቅሱት፣ እየሞቱት ስንቶቹ አሉ፣ እየተደበደቡት ስንቶቹ አሉ። ብር አስከፍላ አይደለ እንደ የምታስደበድቡ የዚህ ሀገር ሰው ብር ከፍሎ እኮ ነው እህቶቻችን የሚያስደበድቡት። እና ጠፍታችሁ እንዳሰሩ አደራችሁ። ጠፍታችሁ እሰራለሁ እንዳትሉ የሰው ጎዳና እንዳትሆኑ አደራ። ይሄ የሰው ጎዳና መሆን ነው። በቃ እዚህ ሀገር ላይ ሰርቻ ያገኛሉ። እነዚህ ደግሞ ምንድን ነው የሚያደርጉት? ወንዶች አሉ ከሌላ ሀገር የመጡት ሌላ ሀገር ዜጋ ናቸው እነሱ በቀላል ብር አስር ዲናር አስር ዲናር እየተሰጣ መስታወቱን ቤቱን በሙሉ ከስርተው አስር ዲናር አስር ዲናር ይሰጣል። እንዶ በዛ ከተባለ ምናልባት እንጂ አስራ አምስት ዲናር እንኳን የሚሰጠው ይኖራል ብዬ አልገመትም። እና እዚህ ሀገር የሚያጸዳ ጽዳት የሚሰራ ወንዶች ናቸው። እኔ ተመላላሽ ሄደው የምሰሩት እዚህ ሀገር ላይ አላየሁትም። እኔ ሌላ ሀገር ሰርቻለሁ። እዚህ ሀገርም ያው እኔ ኮንትራት ነኝ። ሌላ ሀገር ሰርቻለሁ ሌላ ሀገር ላይ እኔ ራሴ ብዙ ጣፍቼም ሰርቻለሁ ሌላ ሀገር ላይ ማለት ነው። ግን እንደዚህ ሀገር አይደለም። ይሄ ሀገር እንኳን አይደለም ውጭ ተሰርተው የሚገኘው የቤት ውስጥ ጨቅጭቅ ነው። በስንት መከራ ዛሬ እየጠየቅኩ እስከ ዛሬ ወር ላይ ሰጠኝ ይችላል ብር። እስከ ዛሬ ወር ሁለት ወር ድረስ እየለመን እኮ ነው። በስንተኛ ጊዜ የሚሰጠኝ እና ውጪ ሰርቶ ደግሞ ነፃ ለመስራት ከሆነ እንጂ እውነት ይሰጡኛል ብሎ እኔ እንጃ። እኔ አልገመጥም። እኔ እዚህ ጋር ወንዶቹ ናቸው እየመጡ የሚያጸዱት መስታወቱን። ያው ሰራተኛ የሌለው ማለት ነው። ሰራተኛ የሌለበት ቤት ወንዶቹ ያው በወርም በሆነ በሁለት ወር እንደዚህ እየመጡ ማስታወቂያውን ያጸዳሉ። እንጂ እኔ የሴት ተመላላሽ ተመላላሽ አላየሁም። ተመላላሽ የምሰራው ሌላ ሀገር ላይ ሞልቷል። እዚህ ሀገር ተመላላሽ ውጪ ሆኖ የሚሰሩ እኔ አላየሁትም። እና እንዳጠፉ እህቶቻችን የእውነት እኔ ከእንጀቴ ነው እንዳጠፉ። ካጣችሁ፣ ከደከማችሁ መዳን ቤት ደመነ ከአንገታችሁ እንዲወጣ ኮንትራታችሁን ከጨረሳችሁ ወደ ሀገር መግባት የምትችሉት ኮንትራት ያልጨረሳችሁ ደግሞ እነሱ ታውቃላችሁ ወይ በብራችሁ ነው የሚሸኛችሁ ስለዚህ እስከ ኮንትራታችሁን እስክትጨርሱ ድረስ አንገታችሁን ደፍታችሁ ከዛም በኋላ ሁለት ዓመታችሁን ጨርሳችሁ ወደ ሌላ ሀገር እንኳን ቢትዱ ይሻላችኋል እላችኋለሁ እህቶቼ በቃ እኔ እንደዛ እላችኋለሁ የእውነት እንዳጠፉ እዚህ ሀገር ተጠፍቶ የምሰራበት ሀገር አይደለም እና ባላችሁበት ሰላም ሁኑ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አርጉ። ባላችሁበት ሰላም ሁኑ። የእግዚአብሔር ሰላም ከእናንተ ጋር ይሁን። በጣም እወዳችኋለሁ። በርቺ ብላችሁ ለምታበረታቱኝ ምስጋናዬ ከልብ ነው። በጣም አመሰግናለሁ። አሁንም ደግሞ አጠገቤ እንድትቆሙ ተስፋ አለኝ። ሰላም ሁኑልኝ። ባላችሁበት ፈጣሪ ይጠብቃችሁ እላችኋለሁ። እህቶቼ ወንድሞቻችን ሁላችሁን እወዳችኋለሁ። ክርስታን ሙስሊም እህቶቻችን ሁላችሁንም ሰላም ብያለሁ። እናንተም ባላችሁበት ፈጣሪ ይጠብቃችሁ። ሰላም